የኢያሪኮ መፍረስ በብሉይ ኪዳን በመጽሐፍ በመጽሐፈ ኢያሱ ምዕራፍ ስድስት ላይ እስራኤላውያን ኢያሪኮ ድል ስለማድረጋቸው ተጽፏል። እስራኤላውያን ለስድስት ቀናት ያክል ከተማዋን አንዳንድ ጊዜ ዙሪያዋን ሲዞሯት ከቆዩ በኋላ በሰባተኛው ቀን ደግሞ ሰባት ጊዜ ዞረው ካህናቱ መለከት ሲነፉና ሕዝቡ ሲጮህ ያን ጊዜ የከተማዋ ግድግዳዎች እንደወደቁ መጽሐፈ ኢያሱ ይናገራል። የከተማዋ ግድግዳዎች ሲፈራርሱ እስራኤላውያን ከተማዋን በእሳት አቃጠሏት። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ይህን ታሪክ ለመመርመር በኢያሪኮ ላይ ለመጀመሪያ ጊዜ ቁፋሮ የተካሄደው በ1907 እና በ1909 ነበረ። በቁፋሯም ከተማዋ ከተሰራችበት መሰረት ላይ የጭቃጡ ክምሮችን አግኝተዋል። እንደገና በ1950ዎቹ ላይ ካቲሊን ኬኒዮን የተባለች እንግሊዛዊት አርኪዮሎጂስት ዘመናዊ የሆኑ ዘዴዎችን በመጠቀም ቦታውን እንደገና ቆፈረችው። የጡቦቹ ክምሮች ምን እንደሆኑ የታወቀው በዚህ ጊዜ ነበረ። እነዚህ የጡብ ክምሮች ከተማዋ በጠፋች ጊዜ ከፈረሰው የከተማው ግድግዳ የመጡ መሆኑን ተረዳች። አርኪዮሎጂስቶቹ ልክ መጽሐፍ ቅዱስ እንደሚለው ከተማዋ በከፍተኛ ደረጃ በእሳት ተቃጥላ የጠፋች መሆኗን የሚያመላክት ማስረጃ አግኝተዋል። አርኪዮሎጂስቶቹ የተቃጠለ የአመድ ግግርም አግኝተዋል። ኬንዮን በቁፈራ ዘገባዋ ላይ እንዲህ ብለ ጽፋለች። ኢያሪኮ የጠፋችው ሙሉ ለሙሉ ነበረ። ግድግዳዎችና ወለሎቹ በእሳት ጠቁረዋል ወይንም ቀልተዋል። እያንዳንዱ ክፍል በወዳደቁ ጡቦች፣ እንጨቶችና የቤት ቁሳቁሶች ተሞልቷል። በአብዛኞቹ ክፍሎች የወዳደቀ ውዳቂ በከፍተኛ ሁኔታ የተቃጠለ ነበረ። በከሰ መሬት ቁፋሮ የተገኘው ማስረጃ በመጽሐፍ ቅዱስ ላይ የተገለጸውን ታሪክ አይደግፍም ለማለት የሞከሩ አንዳንድ ምሁራን መኖሯቸው አይዘነጋም። ሆኖም ግን የመጀመሪያዊ ቁፋሮ በጥንቃቄ ያካሄዱና ማስረጃውን በአግባቡ የመረመሩት ምሁራን ማስረጃ የሚያሳየው ኢያሪኮ የጠፋችው በትክክል በመጽሐፍ ቅዱስ ላይ በተገለጸው መንገድ መሆኑ እንደሚመሰክር ገልጸዋል። መቼስ ከብዙ ዘመናት በኋላ ተቆፍሮ የሚገኝ መረጃ ይህቺ ከተማ የጠፋችው በዚህ ዘመን በነገሌ አማካኝነት በእንዲህ ያለ መንገድ ነው እንዲል መጠበቅ ምናልባትም አውቆ መተኛት ነው። ኢያሪኮን የቆፈሩና ያጠኑ አሁንም እያጠኑ ያሉት ብዙዎቹ ምሁራኖች ግን ማስረጃው በጣም ግልጽ መሆኑን ይናገራሉ። ሳይንሳዊ ምርምሮቹ ከአጥኚዎቹ እምነትና ዝንባሌ ነፃ አለመሆናቸውንም መዘንጋት አይገባውም። እንደ ፕሮፌሰር ማየር ገለጻ ጥንታዊቷ ኢያሪኮ አርኪኦሎጂስቶች ሙሉ በሙሉ የወደቀ ቅጥር ያገኙበት ብቸኛ ቦታ ናት። ኢያሪኮ ያጠኑ የሁሉም አርኪኦሎጂስቶች ዘገባ የሚያሳየው ቅጥሮቹ መጀመሪያ ላይ መፍረሳቸውን፣ ቀጥሎም ከተማዋ በእሳት መቃጠሏን፣ ከዛም ከተማዋ ባዶ መሆኗን ነው። ይህ ደግሞ መጽሐፍ ቅዱስ ከሚለው ጋር አንድ ነው። ራኪብ የእስራኤል ሰላዮች የደበቀቻቸው በኢያሪኮ ከተማ የምትኖር ሴት አዳሪ ነበረች። ቤቷም በከተማው ሰሜናዊ አቅጣጫ ላይ ነበረ። መጽሐፍ ቅዱስ ቤቷም የከተማው ቅጥር የተጠጋ ነበረ። እያሱ ምዕራፍ 2 ቁጥር 15 በማለት ቤቷ የተሰራው ከከተማው አጥር ጋር ተያይዞ እንደነበር ይነገራል። ራኬብ ለእስራኤላውያን ሰላዎች ስላደረገችላቸው መልካም ነገር ሰላዎቹ ለራኬብ ቤተሰቦቿን ሁሉ ወደ ቤቷ እንድትሰበስብና ቤቷን አንዳችን ጥፋት እንደማያገኘው ቃል ገብተውላት ነበረ። መላዋ የኢያሪኮ ከተማ ስጠፋ እርሷ ግን ከመላ ቤተሰቧ ጋራ በቤቷ ውስጥ ሆና አንዳችም ጉዳት ሳያገኛት ተርፋለች። ኢያሱ ምዕራፍ 6 ቁጥር 17፣ 22 እስከ 23። ታዲያ የከተማዋ ቅጥር ከፈረሰ የራኬት ቤት እንዴት ሊተርፍ ቻለ ይችላል? አርኪዎሎጂስቶች በሰሜናዊ ኢያሪኮ ከተማ ክፍል ጫፍ ላይ የራኬት ቤት ከነበረበት ቦታ ጋራ የተገናኘ የሚመስል አስገራሚ ነገር አግኝተዋል። ከ1907 እስከ 1909 የተካሄደው ቁፈራ በከተማዋ ሰሜናዊ ክፍል ላይ ሌላው ቅጥር በሙሉ የፈረሰ ሲሆን፣ በዚህ በኩል ግን ቅጥሩ ያልፈረሰና ቀጥ ብሎ የቆመ ሆኖ አግኝተውታል። ከዚህም ጋራ ከዚሁ ቅጥር ጋራ ተያይዞ የተሰሩ ቤቶች እንዳሉት ተመልክተዋል። የራኬብ ቤት የነበረው በዚህ ቦታ ላይ ሊሆን የመቻል እድሉ ሰፊ ነው። ሰላዮቹን በአጥር ዘለው እንዲያመልጡ ያደረገችው በዚህ ሊሆን ይችላል። በአጠቃላይ በመጽሐፍ ቅዱስ ያሉ ታሪኮችን በተመለከተ በከርሰ ምድር ቁፋሮ ረገድ ብዙ ምርምሮች የተካሄዱ ሲሆን ከእነዚህ ሁሉ መጽሐፍ ቅዱስን የሚደግፉ እንጂ አንዳቸውም የሚቃረም ሆነው አልተገኙም። መጽሐፍ ቅዱስን የሚቃረን ነገር ለማግኘትና ሐሰት ነው ለማለት ያደረጓቸው ምርምሮች ሳይቀሩ ውጤታቸው እነርሱ ከፈለጉት በተቃራኒው መጽሐፍ ቅዱስን የሚያረጋግጥ ሆነው ተገኝተዋል። ይህ በተመለከተ ጆሽ ማክዶር ከተባለ ጸሐፊ እስካሁን ድረስ ምንም አይነት የከርሰ መሬት ቁፋሮ ግኝት መጽሐፍ ቅዱስን አልተቃረነም፣ ከርሰ መሬት ጥናት የሚቃረነው የመጽሐፍ ቅዱስ ተቃዋሚዎች ብቻ ነው በማለትም የጻፈው ሀሳብ እውነታውን የሚያጠቃልል ነው። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቻ ያቀረብኩላችሁ ሚታገሷ ስሆ ነበርኩ። ሰላም።